ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁልን? የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በመጣመር ወደ እናንተ የሚያደርሱት የመስኮተ ጥበብ ዝግጅታችን ተጀምሯል። እንግዲህ በዛሬው ዕለት ወደ እናንተ የምናደርሰው ልዩ ዝግጅት ነው የሚሆነው። ምክንያቱም ሰኔ 14 2017 ዓ ም ባህር ዳር ዩኒቨርሲቲ በሁሉም መርሃ ግብሮች ለተከታታይ ዓመታት ሲያስተምራቸው የነበሩ ተማሪዎችን አስመርቋል። እኛም ደግሞ ዛሬ በመስኮተ ጥበብ ዝግጅታችን የምረቃ ስነ ስርዓቱ ምን እንደሚመስል ነው ወደ እናንተ የምናደርሰው ማለት ነው። እንግዲህ ለተመራቂ ተማሪዎችና ለአስመራቂ ቤተሰቦች በሙሉ እንኳን ደስ ያላችሁ ማለት እንወዳለን። ወደ ምረቃ ስነ ስርዓቱ እንላል። በ1992 ዓ ም በዩኒቨርሲቲነት የተቋቋመው አንጋፋው የባህር ዳር ዩኒቨርሲቲ ከተቋቋመበት ጊዜ ጀምሮ ከ280 ሺ በላይ ተማሪዎችን አስመርቋል። አሁን ላይ ከ29 ሺ በላይ ተማሪዎችን፣ ከ2465 በላይ መምህራንና ተመራማሪዎችን፣ ከ5437 በላይ የአስተዳደር ሰራተኞችን በመያዝ በ9 ካምፓሶች ብቁ ዜጎችን በማፍራት ለሀገር እያበረከተ ይገኛል። በዚህ አመትም በተለያዩ ዘርፎች ለተከታታይ አመታት ያስተማራቸውን 6174 ተማሪዎች ሰኔ 14 2017 ዓ ም የተለያዩ ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ስነ ስርዓት አስመርቋል። የቀድሞዎቹ የባህር ዳር ፖሊቴክኒክ ኢንስቲትዩትና የባህር ዳር መምህራን ኮሌጅ በማዋሃድ በግንቦት ወር 1992 ዓ ም በዩኒቨርሲቲነት ከተቋቋሙ አንስቶ ባሕርዳር ዩኒቨርሲቲ ከፍተኛ እድገት አሳይቷል። ዛሬ በሀገራችን በፍጹም ልዩነት ጸንቶ የቆመ የምርምር ዩኒቨርሲቲ በመሆን ሂደት ላይ ይገኛል። በሁለት የማስተማሪያ ግቢዎች ብቻ ከሚተዳደሩ ከሀያ በታች መርሃ ግብሮች ተነስቶ በአሁኑ ወቅት በብዛታቸውና በጥናታቸው የገለበቱ የትምህርትና ምርምር መርሃ ግብሮች በስሩ ይዞ እንደ ጥላ ከለላ ሆኖ በመማር ማስተማር፣ ምርምር፣ ማህበረሰብ አገልግሎትና የቴክኖሎጂ ሽግግርን እያከናወነ ይገኛል። በዚህም በ17 የትምህርት ዩኒቶች በዘጠኛ 9 አረንጓዴ የማስተማሪያ ግቢዎች በቅርብ ጊዜ ደግሞ በአዲስ አበባ የግሎባል ኦፊስ በመክፈት አስረኛ ካምፓስ ለመክፈት በዝግጅት ላይ ይገኛል። በ113 የመጀመሪያ ዲግሪ በመቶ 88 የሁለተኛ ዲግሪ በመቶ 5 የሶስተኛ ዲግሪ እና የተለያዩ ስፔሻሊቲ እና ሰርቲፊኬት መርሃ ግብሮችን በመያዝ የመማር ማስተማር ምርምር ማህበረሰብ አገልግሎትና የቴክኖሎጂ ሽግግር ስራዎችን በመስራት ላይ ይገኛል። በድንቋና ውቢቷ ባህር ዳር ላይ በባህር ዳር ከተማ ውስጥ ብቻ ሳይሆን በባህር ዳር ዩኒቨርሲቲ ውስጥ የምትኖር ደማቋ የጣናዋገነት ባህርዳር ከተማ በዩኔስኮ በ2015 ዓመተ ምሕረት የትምህርት ከተማ ሆና እንድትመዘገብ ታላቁን ሚና የተወጣ የሀገራችን የመጀመሪያው ትውልድ አንጋፋ የምርምር ዩኒቨርሲቲ ነው። ባህር ዳር ዩኒቨርሲቲ በአሁኑ ሰዓት በሁለተኛ ዲግሪ እና በ111 የሶስተኛ ዲግሪ እንዲሁም በ16 የምስክር ወረቀቶች 440 ፕሮግራሞችን በመስጠት ላይ ይገኛል። የባሕርዳር ዩኒቨርሲቲ በፋይናንስ ጠንካራ፣ በትምህርት መስክ ተወዳዳሪና የማህበረሰቡን ያማከለ ተቋሚ መሥራት ፍላጎት አጠናክሮ እየቀጠለ ይገኛል። ስልታዊ እቅዳችን በተለይ በራዕይ ጥበብ ሁለት በሚል የ2030 የዘላቂ ልማት ግቦችን የአፍሪካ ህብረት አጀንዳ የ2063ን ጨምሮ ከሀገር ፖሊሲዎች ዓለም አቀፍ አጀንዳዎች ጋር በጥብቅ የተቆራኙና የተጣጣሙ እንዲሆኑ በማድረግ ላይ ይገኛል በዛሬው ዕለት በዚህ የምረቃ ፕሮግራም የምናስመርቃቸው 1715 ሴቶችና ወንዶች በድምሩ 6174 ምሩቃንን የምናስመርቅ ይሆናል። የባህር ዳር ዩኒቨርሲቲ በሁሉም መርሃ ግብሮች ማለትም በመደበኛ በተከታታይ በክረምትና በርቀት መርሃ ግብሮች ለመጀመሪያ ጊዜ ከተፈተኑት ውስጥ 94.4 ፐርሰንት ተፈታኞችን በትምህርት ሚኒስቴር የተሰጠውን የከፍተኛ ትምህርት መውጫ ፈተና አሳልፏል። በዚህ ዓመት ሰኔ ወር በተካሄደው ፈተና አንድ ባች የመጀመሪያ ሲተር ተፈታኝ በ77 ፕሮግራሞች እንደ ዩኒቨርሲቲ ያስፈተናቸው ሲሆን ከዚህ ውስጥ በ46 ፕሮግራሞች መቶ በመቶ ተማሪዎቹን በመውጫ ፈተና ማሳለፉ ለባሕር ዳር ዩኒቨርሲቲ ታላቅ ክስተት ነው። የባሕር ዳር ቴክኖሎጂ ኢንስቲትዩት ካስፈተናቸው ተማሪዎች ከሶስት ተማሪዎች በስተቀር ሁሉም ተማሪዎች ማለፍ ችለዋል። በሌላ በኩል በባሕር ዳር ዩኒቨርሲቲ በፔዳጎጂ ሳይንስ ግቢ ውስጥ የሚገኘው የሳይንስ ኮሌጅ አንጋፋው ኮሌጃችን ሙሉ በሙሉ ያስፈተናቸው ተማሪዎችን ማሳለፍ ችለዋል። በዘንድሮው ዓመት ከሚመረቁ ተማሪዎች ውስጥ በኢትዮጵያ የመጀመሪያ ተመራቂ የሆኑ ኢትዮጵያውያንን በብቸኝነት በዳታ ሳይንስና በሳይበር ሴኩሪቲ የመጀመሪያ ድግሪ እናስመርቃለን። የባሕር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻየን ተማሪዎች ለዚህ ውጤት ለመብቃታቸው የመምህራን ሚና ከፍተኛ በመሆኑ መምህራኑን አመስግነዋል። ለተመራቂ ተማሪዎችም መልእክታቸውን አስተላልፈዋል። መጠነ ሰፊ ጫናዎችን በመቋቋም ቁርጠኝነታችሁን የሚገዳደሩ አያሌ ፈተናዎችን ተጋፍጣችሁ ባሕርዳር ዩኒቨርሲቲ የሚገልጸውን የጥበብና የእለት ፍለጋ አብነት በመሆን ስኬታችሁ ጋር ደርሳችኋልና በጋራ በድል ነሽነት ለዚህ ታሪካዊ ዕለት በመብቃታችሁ በድጋሜ እንኳን ደሳላችሁ እንኳን ደሳለን ለማለት እወዳለሁ የተወደዳችሁ የዩኒቨርሲቲያችን መምህራን ከሀገር አቀፍ ደረጃ በላቀ መልኩ ሰላሳ ሰባት በመቶ የሚሆኑት የዶክትሬት ዲግሪ በመያዝ እንዲሁም ከአጠቃላይ መምራሮቻችን 18 በመቶ የሚሆኑት ሴቶችን በመያዝ በእውቀት መሐንዲስነት የተማሪዎቻችንን አእምሮ በጥበብና በቸርነት የቀረጻችሁ ለዛሬው ድልና ስኬት በማብቃታችሁ ክብርና ሞገስ ለእናንተ ይሁን። እናንተን ማመስገን ክብሩ ለእኛ ነው። ውድ የዚህ ዓመት ተመራቂዎቻችን፣ እናንተ ከአባይ ጓዳ ጥበብ ሲቀዳ የሚለው የባሕርዳር ዩኒቨርሲቲ መሪ ቃል መገለጫዎች ናችሁ። ውድ ተመራቂዎቻችን ብቻ ሳትሆኑ፣ ስራ ፈጣሪዎች፣ መሪዎች እንዲሁም የኢትዮጵያ እና የአፍሪካን አፍሪካን የሚያሻግሩ ባለራዕይ ስንቅና ፋና ወጊ የመጪው ዘመን መሪዎች እንደምትሆኑ ምንም ጥርጥር የለንም። በመጨረሻ ውድ ተመራቂዎቻችን፣ ካስቀመጣችሁት ራዕይ ለመድረስ ከዛሬ የሚበልጠውን የነጋችሁን ታላቅነት በእጃችሁ ለመጨበጥ በተምኔታችሁ እየተመራችሁ በብዙ ጥረትና ትጋት ዛሬ የጀመራችሁት የስኬት ምዕራፋችሁ በማጠናቀቅ ለዚህ ታላቅ ቀን በቅታችኋል። በዚህም የባህር ዳር ዩኒቨርሲቲ ማህበረሰብ እና አጠቃላይ የባህርዳር ሕዝብ በድጋሜ እንኳን ደስ አላችሁ። መጪው ዘመናችሁም የተሳካ እንደሚሆን ተስፋ እናደርጋለን። የቀድሞ የባህር ዳር ዩኒቨርሲቲ ተመራቂና የክብር እንግዳ የሆኑት በምክትል ርዕሰ መስተዳደር ማዕረግ የከተማና መሰረተ ልማት ዘርፍ አስተባባሪ ዶክተር አህመዲን መሐመድም ለተመራቂ ተማሪዎች ሀገር ከእናንተ ብዙ ትጠብቃለች በማለት መልእክታቸውን አስተላልፈዋል። እናንተ የዛሬ እጩ ተመራቂዎች በብዙ ተግዳሮቶችና ችግሮች አልፋችሁ ለዛሬው ምረቃ በመብቃታችሁ እና ከሁሉም በላይ መጨረስ እንደሚቻል በተግባር ያስተማራችሁ የዕለቱ ምሽሮች ናችሁና በድጋሜ እንኳን ደስ ያላችሁ ለማለት እወዳለሁ። ውድ ተመራቂዎች፣ እናንተ የሀገሬ ተስፋዎች እንዲሁም አስመራቂዎች፣ ጠቢብ ሰው ማለት የሀገሩን የወጉን፣ አልፎ ተርፎም የመላ ሰው ልጆችን ሲሻገርም የምንኖርባትን ዓለምና በዙሪያ ያሉ ዓለማትን በፍልስፍና መርምሮ ያለና የጎደለውን አስተውሎ በእውቀት በብልሃትና በዘዴ አዲስ ሐሳብን ጥበብንና መንገድን አፍላቂ መሆንን እንደሚገባው እንረዳለን። ውድ ተመራቂዎች፣ እናስመራቂዎች፣ ክቡራትና ክቡራን በዛሬው ቀን የስኬት ቀናችሁን ስናከብርም ባህር ዳር ዩኒቨርሲቲ እያስመዘገበ ያለውን አስደናቂ ጉዞም አብረን እናከብራለን፣ እናደንቃለን። ባህር ዳር ዩኒቨርሲቲ ከእውቀት በላይ አስታጥቋችኋል። ይህም በሀገር አቀፍ ደረጃ በተሰጠው የመውጫ ፈተና፣ የልህቀት የታማኝነት፣ የአገልግሎት እሴቶችን በውስጣችሁ መስራቱን አረጋግጧል። በዚህ አጋጣሚ በተመረቃችሁበት የትምህርት መስክ የኢትዮጵያን ዕጣ ፈንታ በሚወስኑ ጉዳዮች ላይ ዋና አካል መሆናችሁን ለማሳሰብ እወዳለሁ። የዳታ ሳይንስና የሳይበር ሴኩሪቲ የመጀመሪያ ተመራቂዎችም ዛሬ በመውጣታችሁ ልትኮሩ ይገባልና ፊውቸር ኢንዱስትሪን እንደምትቀላቀሉና ዋና መሪም ተዋናኝም እንደምትሆኑ እርግጠኛ ነን መለያየትን የምታስተካክሉ የመፍትሔ ሐሳቦችን የምታመነጩና የምትፈጥሩ የአንድነትን ኅብረ ብሔራዊነትን፣ አብሮነትንና የእድገት መሮዎችን የምታስከብሩ ትውልድ መሆናችሁን ተገንዝባችሁ ለሀገራችን ኢትዮጵያ እንደየሙያችሁ ለሰላም ለእድገት እና ለብልጽግና አስተዋጽኦ ታበረክቱ ዘንድ በአክብሮት ጥሬን አስተላልፋለሁኝ። እናንተ የሀገሬ ተስፋዎች ውድ ተመራቂዎች የዛሬው ደስታችሁ እንዲውል እንዲያድር፣ እንዲሰነብት ወደ ሌላውም እንዲጋባ በማድረግ በደም የተከበረችውን ሀገራችንን በላብ የታሰረችና የተከበረች ሀገር በማድረግ ሂደት ውስጥ የጎላ ድርሻችሁን እንደምትወጡ ምኞቴ ነው። በድጋሚ እንኳን ደስ ያላችሁ እያል ልክ እንደ ዛሬዋ ቀን የሕይወት ጊዜያችሁ ብሩህ የሆንላችሁ ዘንድ የሁል ጊዜ ምኞቴ ነው። በድጋሜ እንኳን ደስ ያላችሁ። አመሰግናለሁ። ያለፉትን አራትና አምስት ዓመታት የዘራነውን እንዲህ እንደሰበሰብን በቀጣይ አራትና አምስት ዓመታት የምንሰበስበውን ደግሞ ከዛሬ ቀን ጀምሮ የምንዘራው እንደሆነ አስታውሱ። በሚያጋጥሟችሁ ችግሮች ሁሉ በፍጹም ተስፋ መቁረጥ እንደሌለባችሁ እያሳወቁ ራሳችሁን ለመቻልና ለማሳደግ በምታደርጉት ጥረት ሁሉ አሉታዊ ነገር የሌላቸው ማንኛውንም መልካም አጋጣሚዎች እንድትጠቀሙና መንፈሰ ጠንካራ እንድትሆኑ ስል የወንድምነት ምክሬን አስተላልፋለሁ። በስኩል ኦፍ ኤጁኬሽናል ስታዲስ ኤንድ ስኩል ኦፍ ቲቸርስ ኤጁኬሽን

ኤጁኬሽናል ፖሊሲ ኤንድ ሊደርሺፕ ዶክተር በላይነ አያሌው ቢተው፣ ዶክተር እሸቱ ክብረት እምሩ፣ ዶክተር ሙልጌታ ጓንጉል አልዩ፣ ዶክተር ተመስገን በላቸው ምሬ፣ ዶክተር አይተኖ አጴ ተሰማ፣ ዶክተር ዲበኩሉ አለም አሰጉ፣ ዶክተር አበባው አያና አለነ፣ ዶክተር በዛብህ ምትኩ ታምራ በምረቃ ሥነ ሥርዓቱም በየዘርፉ ከፍተኛ ውጤት ላስመዘገቡ ተመራቂዎች የእውቅና የምስክር ወረቀትና የሜዳሊያ ሽልማት የተበረከተ ሲሆን ዩኒቨርሲቲው ለመጀመሪያ ጊዜ ተማሪዎችን ባስመረቀበት የሳይበር ሴኩሪቲ ተማሪ የሆነችው ፌቨን ጉርዱ ከወሰደቻቸው 53 የትምህርት አይነቶች 42ቱን ኤ ፕላስ በማምጣት የዋንጫ ተሸላሚ ሆናለች። ለዚህ ክብር ያበቃን እግዚአብሔር ይመስገን። በመቀጠልም ለቤተሰቦቼ፣ ለጓደኞቼ እንዲሁም በሁሉም በትምህርት ደረጃ ያስተማሩኝ ለመምህሮቼ በጣም አመሰግናለሁ ማለት ፈልጋለሁ። ይሄ ውጤት የእነሱም ልፋት ውጤት ነው። በጣም አመሰግናለሁ። አስራ አንድ የሳውዝ ሱዳን ተማሪዎችን በመጀመሪያ ዲግሪ ሁለት የሶማሌ ላንድ የመጀመሪያ ዲግሪ ተማሪዎችንና አንድ የሦስተኛ ዲግሪ ከቡሩንዲ የመጡ ኢንተርናሽናል ተማሪዎችንም የምናስመርቅ ይሆናል። አይ ቢሊቭ ዳት ዊዛውት ጎድ ኢን ኤቭሪ ኮርነር ዊ ኔጎሽትድ ዊ ውድ ሃብ ኖት ሪች አንቱ ዲስ ፋ። ፕሮፌሰሮች ዶክተሮችና ምሁራን እንድንሆን ያደረጉን መምህራን ናቸው ብያምናለሁ። ለዚህም ባህር ዳር ዩኒቨርሲቲ ይህን እድል ስለሰጠን ትልቅ ደስታ ይሰማኛል። እንደ ዓለም አቀፍ ተማሪነቴ ይህን እድል አግኝቼ እዚህ ስማር እንደ ቤቴ እንጂ ከሌላ ቦታ እንደመጣው አይሰማኝም። ስለዚህ ባሕርዳር ዩኒቨርሲቲ ሁለተኛ ቤቴ ነው። ሆም ኦፍ ፐርሰናል ግሮውዝ ኤንድ ዲቨሎፕመንት ፐርሚት ሚ ቱ gratitude to the government of the Federal Democratic Republic of Ethiopia for granting us this opportunity to come and pursue our studies. የኢትዮጵያ መንግስት ይህንን እድል አመቻችቶ ስለሰጠን እጅግ አድርገን እናመሰግናለን። ኢትዮጵያ ከደቡብ ሱዳን ጋር የረጅም ጊዜ ወዳጅነት አላት። ይህንንም አጠናክረው መቀጠል ይገባቸዋል። ከአባይ ጓዳ ጥበብ ሲቀዳ የሚለው የዩኒቨርሲቲው መሪ ቃል የህይወት አቅጣጫችንን እንድናይና እንድናስቀጥል ይረዳናልና ና አጥብቀን እናያዘው። ከአባይ ጓዳ ጥበብ ሲቀዳ የሚለው የዩኒቨርሲቲው መሪ ቃል የህይወት አቅጣጫችንን እንድናይና እንድናስቀጥል ይረዳናልና አጥብቀን እናያዘው። ቢዲዩ ኢስ ፋ ሪሽንግ ሞቶ ዊዝዶም አት ሶርስ ኦፍ ደ ብሉ ናይል ሃዝ ፕሩቨን ታይም ን አገን ቱ ቢ አ ሴንተር ኦፍ ዊዝዶም አን ኤክስለንስ። ተመራቂ ተማሪዎችም ለዚህ ዕለት በመብቃታቸው መደሰታቸውን ገልጸው በትምህርት ቆይታቸው የገጠማቸውን የተለያዩ እንቅፋቶችና ፈተናዎችን ተቋቁመው ለጥሩ ውጤትና ለዚህ ቀን መብቃታቸውን ይናገራሉ። ዩኒቨርሲቲ ቆይታ በጣም ቆንጆ የሚባል ነበረ እና አንዳንድ ያጋጠሙኝ ችግሮች ነበሩኝ። አባቴን አጥቻለሁ በቅርብ ጊዜ ብዙ እንትን ነበር ያጋጠመኝ። የጸጥታ ሁኔታው ደግሞ ቤተሰብ ራሱ ሲሰጋ ነበረ። እዚህ ስመጣ የመጣውት ከወላይታ ነው እና ሲሰጋ ነበረ ቤተሰብ እንዴት እዛ ተምሮ ይጨርሳል ሲሉ ነበረ። ግን እግዚአብሔር በእንትኑና ያው ጸጥታውን ቆንጆ ሆኖ ለዛሬ አበቃው ተመረኩ ማለት ነው። ፈተናዎች አሉ፣ ቻሌንጆች አሉ። የተለያየ አዲስ ኢንቫይሮመንት ውስጥ ነው የምንገባው እና ከለመድ ነው ሁኔታ በጣም የተለያየ አይነት ሁኔታዎች ናቸው የሚገጥሙ። እንግዲ ሲገባ ግን እኔ ዋና የተቋቋምኩበት ነገር ይህን እንድቋቋም ያስቻለኝ ምንድን ነው ለመረጥኩት ላለኝ አላማ ቁርጠኝነቴ ነው ብዬ አስባለሁ። ከምንም ነገር በላይ ያው አምኜበት ችግር እንደሚኖር ነው አምኜ አውቄም አስቤም ነው የገባሁት፣ እና በቃ ማሳካት የሚለውን አሳከዋለሁ የሚለውን ህልሜን እያሰብኩኝ ነው ችግርን ሁሉ ተቋቁሙ እዚህ የደረስኩት። ያው ባሕርዳር ዩኒቨርሲቲ በጣም ትምህርቱ ጥሩ ነው፣ አሰጣጡ በጣም ጥራት አለው፣ በጣም ጥሩ ዩኒቨርሲቲ ነው ብለው በሁለት ዓመት ቆይታችን በተማርነው በጣም ጥሩ አስተማሪዎች ያስተማሩ ነበረ። በጣም ያው ደስ ይላል ትምህርቱ አካባቢውም፣ ያው ባህልም ለምደናል፣ አባይ ወንዝም አይተን ብዙ ነገር አይተን በጣም ከተማውም አሪፍ ነው ያው በጣም ደስ ይላል። እግዚአብሔር ይመስገን። ያው ዩኒቨርሲቲ እንደመሆኑና ትምህርት እንደመሆኑ መጠን ብዙ የሚከብዱ ነገሮች ይኖራሉ፣ ግን ከእግዚአብሔር ጋራ አሪፍ ነበር። ተማሪዎች ለምሳሌ አሁን ዝም ብሎ በቲክቶክ ላይ በተለያዩ ነገር ጊዜ ማሳለፍ ሳይሆን፣ ክላስ አስተማሪዎች ሲያስተምሩ ሞር ቢከታተሉ አሪፍ ነው ብዬ አስባለሁ። ፈተና ላይ እራሱ ሞር አስተማሪዎች የሚያመጡት ራሳቸው ካስተማሩ ነው። ብዙ ጊዜ አንዳንድ ሰዎች መጽሐፍ ብቻ ያነባሉ ግን አስተማሪዎችን ብንከታተል ሞር የተሻለ ውጤት እናመጣለን ብዬ አስባለሁ። ክላስ ውስጥ መከታተል ከዛ ደግሞ ስፔስ ላይ ሄዶ በመንበብ ላይብረሪ ገብቶ በመንበብ ጥሩ ውጤት ማምጣት ይችላሉ ብዬ ነው የማስበው። ያው የኛ ሀገር በዚህ ዘርፍ ያን ያክልም አልተሰራም እንደ ሌሎች ሀገሮችም ጠንካራ የሆነ የሳይበር ፕሮፌሽናሎች የሏትም እና የኔ አቋም ምንድን ነው የኔ ሀሳብ የወደፊትም አላማዬ በዚህ ዘርፍ ጠንክሬ መስራት እፈልጋለሁ ሀገር በጣም ብዙ ነገር ጥሎ ነው የሚያስተምረን እና እየተጣለብንን ኃላፊነት በደንብ መወጣት እፈልጋለሁ። አንድ ጥሩ የሚባል ነገር ለሀገር የማበርከት እፈልጋለሁ። በዘርፉ እንግዲህ የተመረኩትኝ በሲኒማ ኤንድ ቲያትር ላይ ነው። ያው የቲቪ ፕሮዳክሽኖች ላይ ነው የምንሰራው እና ከወጣኝ በኋላ እንግዲህ ያው እንደምታውቁት የኢትዮጵያ ቲቪ ፕሮዳክሽን ላይ ያለው የፊልም ኢንዱስትሪ በጣም የቀዘቀዘ ነው። እና ያንን የፊልም ኢንዱስትሪ ከስቶሪ ጀምሮ ከስክሪፕት ጀምሮ ትልቅ ቦታ ላይ ማድረስና ከዌስተርን ከውጭ ዓለማት ጋር እኩል ለማድረግና ከዛም በላይ ለመስራት አስባለሁ። ውይ ዋንጫውን አልጠበኩም፣ ያስፈራል ማለት ሜዳሊያውንም ኤክስፔክት ማድረግ ያስፈራሻል ማለት አንቺ ያጭንቅላትሽ እያሰብሽ እንዲህ ብሰራ ብለች ታስበዋለች። ግን እቤት ራሱ በቃ ጮክ ብላችሁ እንዳትሉት ነበረ ምላቸው ሲሆን ነው ነበር ምለው እና ዋንጫውን አልጠበኩም ነበረ ውይ በጽ እግዚአብሔር ይመስገን። በጣም ነው ደስ ያለኝ። በቃ የብዙ ሰዎች ልፋት ውጤት ነው እና በጣም ደስ ብሎኛል። ማይ ኔም ኢዝ ኳጀን ቡርቡረስ አይ ኤም ግላድ ዳት አይ ጎት ዲስ ቻንስ ቱ ዴይ ቱ ቢ ኢንተርቪው ዊዝ ሶ ሲን አይ ኬም ሂር ኢን ባደን ኢን 2022 አይ ሃቭ ነቨር ፊል ላይክ አይ ኤም ሶምዌር። ኳጀን ጎርጎሪዎስ እባላለሁ። የመጣሁት ከደቡብ ሱዳን ነው። እኔ ከሌላ ቦታ እንደመጣሁ አስቤው አላውቅም። ቤቴ እንዳለው ነው የሚሰማኝ። ስለ ኢትዮጵያ ብዙ ነገር አውቃለሁ። እያንዳንዱ ነገር ለእኔ የሚገርም የህይወቴ አካል ነው። ኢትዮጵያ የአፍሪካ አንዱ አካል ብትሆንም የተለየ መልክ ምድራዊ አቀማመጥ ያላት ሀገር ናት። እኔ ለማገኘው ሰው ሁሉ ስለ ኢትዮጵያ እናገራለሁ። አብሮኝ ከተማሩ የክፍል ጓደኞቼ ጋር ግንኙነታችን መቼም አይቋረጥም። ባህር ዳር የትምህርትና የምርምር እንዲሁም የጥበብ ማዕከል ናት። ወንድሞች ልጆች ወደ ባህር ዳር ለመመደብ ወደፊት ፈልጋለሁ። ትምህርት እዚህ እንዲማሩ በጣም አካባቢው ደስ ስለሚል ነው። ለዛ ነው የሚመጡም የእኛ አካባቢ ልጆችም ያው ነግር አለው ባህር ዳር ጥሩ እንደሆነች እዛ እንዲማሩ እዛ ማለት ምርጫቸው እንዲያረጉ እንደዛ አረጋለሁ። ማለት እዛ ሲሄድ ሲመለስ እና በጣም ሀሪፍ ነው። እኛ ስንማር ያው ወጣ ያለን ገባ ያለን ከተማ እየጎበኘና የተማረ ነው እና ይሄ የሚባለው ሰላም የለም እሱ ሰላም አለው። እኛ የምንለው በጣም ባህር ዳር ሰላም ናት። ባህር ዳር ዩኒቨርሲቲም ሰላም ነው። ያው ባህር ዳር ከተማም ሰላም ናት። ማንኛውም ሰዓት ተንቀሳቀሰን የሄደን ከተማ የሄደን የምንፈልገው ነገር የገዛን የመጣን የተማርንን ያሳለፍ ነው ሁለት አመቱን እና እኛ ወንድሞቻችን ብዙዎቻችን ከጂጂግ አካባቢ ያሉትም በባህር ዳር እንዲመርጡ ነው ምርጫቸው የምንፈልገው የምናስተላልፈው ባህር ዳር በጣም ቆንጆ ሀገር ነው። ዩኒቨርሲቲውም አሪፍ ዩኒቨርሲቲ ነው። ያው ጠንክራችሁ ስሉና ኑ ተማሩበት እላለሁ። በጣም ነው ደስ ያለን ለምን እዚህ መድረሳችን አንደኛ እዚህ ሲደርሳት ሰላም ነበረ በኋላ እንደገና የሰላሙ ጉዳይ እንትን ሲል ላለመላክም ወስነን ነበር። እንደገና ደግሞ ግን ያው ፈጣሪ እዚያም ሆነ እዚህ የታዘዘብን ፈጣሪ ሞት ያው አይቀርም ብለን ያው ላክናት። ከእግዚአብሔር ጋር ያው ለዚህ ደረስን። ደስ ስሎኛል በጣም ግን ተቆየ። በኋላ ያው ሰላምም ስላልነበረ በጣም ከፍቶን ነበር። ግን ያው መጨረሻ ማረ፣ እግዚአብሔር ይመስገን። ከሱ ምንም የሚሳ ነው የለም የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል ስትከታተሉት እንደቆያችሁት ባህር ዳር ዩኒቨርሲቲ ለተከታታይ አመታት ሲያስተምራቸው የነበሩ ተማሪዎችን እንደዚህ በደማቅ ሁኔታ አስመርቋል። እንግዲህ በዘንድሮ አመት ደግሞ ለየት የሚያደርገው በዳታቤዝና በሳይበር ሴኩሪቲ በኢትዮጵያ የመጀመሪያ የሆኑ ተመራቂዎችን ነው እንግዲህ ለሀገር ያበረከተው በዚህ ዘርፍ ደግሞ ሌላው በጣም የሚያስደንቀው የዩኒቨርሲቲውን የዋንጫ ሽልማት ወይም ከፍተኛ ውጤታ አምጥታ ዋንጫውን የወሰደችው ፌቨን ጉርዱም ደግሞ የዚህ የሳይበር ሴኩሪቲ ተማሪ ናት። እጅግ በጣም የሚያስደስት ዩኒቨርሲቲውንም የሚያኮራ ውጤት ነው ያመጣችሁ። እኛም እጅግ በጣም ደስ ብሎናል። ለተመራቂ ተማሪዎችና ቤተሰቦቻቸው በድጋሚ እንኳን ደስ ያላችሁ ለማለት እንወዳለን። ሳምንት በሌላ ዝግጅት እንጠብቃችኋለን። ፕሮግራሙን በማድረስ ተስፋ ነሽ ጥሩና ሀብሬያችሁ ቆየው። ቸር ሰንብቱልን።